ለመግደልኩ ፎቶ እንደመስረቅ ቀላል አይደለም ምን ለማለት ፈልገሽ ነው እኔን አንቀሽ ለመግደል ጀግና ሆን ይጠይቃል ወይኔ እርግም ጭራሽ ብለሽ ብለሽ እዚህ በቆምኩ በታ በሽቅኝ ጀመር ጀምር ታሪኬን ዘርፈሻል ግን ያልገባሽ ነገር ስሜቴ መዝረፍ አትችኝ እማዬ ግን የእናትነት ስሜቷ ልጇኔ እንደሆንኩ ነው የነገራት እሷን አንድ ብለሽ ምትቆጥሪ እንኳን እኔ ባያቴ በአባቴ ባባቴ ይበልጭሻለሁ እውነታው ይሄ ነው ሰዎች የሚያወሩት ሳይሆን በምርመራ የሚገኘው ውጤት ነው እውነታው እሱማ ሊታይ ይቀርቧል ያኔ ምን እንደሚውጥሽ እናያለን አንድ ያህል ከባድ ነገር አይደለም ግን እኔ በቁም እንድትሞች ስለምፈልግ አልገልሽም። ሲጀመር የሚገለኝ የሚያኖረኝም ፈጣሪ ነው። እኔ ደግሞ በቁም የሚወሱ አይደለሁም። ማያልቅ ቤተሰብ ነው እንታደርሻ። ክስቴ ምን ሰላም አለ? አሁ ትክክልሽ የሆነች ፍንዳታ ነገር ናት። ይሄ ይሄ መጣሽ እንዴ? አያቴን ታወቂያት ወይ? ያሴት ይህን ልእልት ቁጭ በይ ቁጭ በይ። እሱ ጋ ዛሬም እንደ ድሮ ክልም ሽሽ ነሽ? አይ እኔ ኮ ደስ ስቲ፣ መቼም ጥሩ ቤተሰብ ነው ያሳደገሽ። የልጅነት አበባሽን እንዳለ ነው ሆኖ። አስቴርዬ ታምራለች አይደል? ሰላምዬ አያትሽን እንዲህ ነው የምታናግራቸው? አፈር በበላው ያ ቁጭ በይ ቁጭ በይ እስኪ ደህና ነሽ የኔ ልዕልት አድገሽልኝ ለ እንዴ እንዴት ነሽ እህቴ የኔ ልጅ እኔ አዎ አንቺን እኮ በጣም ውድድ ማረግሽ ደግሞ እኮ እኔ በጣም ውድድ ነው እኮ የማረግሽ እና አንቺ በቃ ስራሽ መዝናኛ አደረግሽው አይደለም እንዴ ምን ነው እትዬ ስራ የምትመጪው በቃ ሲመችሽ ሲመችሽ ይሆናል አይደለም አረ እንደዛ አይደለም አባዬን የሚጠብቅልኝ ሰው አጥቼ እየፈለግኩኝ እኮ ነው። የት እንዳይሄድብሽ? አይበር አረትዬ እንደዛ አይባለም። ለምንድነው? ነው ማይባለው? አባቴ ታማሚ እንደሆነ እያወኩ ዶክተር ደውሎ ሊያናግረኝ እንደሚፈልግ ነግረኛል። ማንን? እርሷን? አዎ፣ ስለ አባትሽ ጉዳይ ሊያናግረኝ እንደሚፈልግ ነግረኛል። ምን? እንዴት ምንድን ነው የሚያደናብርሽ? ትታደናበርኩኝ እንዴ? ትመስላለች እቺ እቺ። ይቅርታ ይቅርታ፣ አትበይኝ ይቅርታ ያሸክምሽ እቺ ወይዘሮ ሜላት በአሁኑ ፓርት ላይ በቃ የለለ የለለ ማለት ነው። ወዴት እየሄዱ ነው ወይዘሮ ሜላት? እንዴት ነው ሀንቺን እንዲህ የሚናገሯት? ተው፣ ይቆጫቸዋል። አሁንማ ቲክቶክ ላይ እራሱ ወጥተው ከሚናገሩት ውስጥ እኔም ልውጣና ልናገር። እንዴ በዚህ ያክል እንዴት ነው እንደዚህ የሚናገሯት? እኔ አልገባኝም። እኔ ምንም እየገባኝ አይደለም። ዛሬ ደግሞ በእርግጠኝነት ውጤት እና ቃልን ቢለል ጠብቀን ነበር። ሁላችንም በጣም በጉጉት እንደኔ በጣም ጠብቆ ሳያቅ ቀረ የከፈው ሰው የለም። እኔ ከፍቶኛል ማለት በቃ በጣም ጓጉቼ ነበረ እና በጣም እያጓጉና ያሉት እንደዚያ ጓጉተው ግን ውጤቱ ቢቀየር አንለቃቸው አንለቃቸውም። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ኖላዊ ተከታታይ ድራማ በክፍል አርባ ሰባት እንግዲህ ከብዙ መጓጓት የተነሳ እንግዲህ ጓግተን ጓግተን ዛሬ ቀኑ ደርሶ እንግዲህ ቪዲዮ ተለቆ አይተናል ማለት ነው። ይህ እንደጠበቅነው ውጤት ዛሬ እናውቃለን የሚል ሀሳብ ነበረን፣ ግን በፍጹም ያው እንግዲህ ዛሬም ውጤቱ አልታወቀም። በቀጣይ በጣም እንድንጓጓ ሆኗል ማለት ነው። ግን አሁን ላይ ወይዘሮ ሚላት በጣም እየተቀየሩ መተዋል በጣም እንግዲህ አሀና በአንዳንድ ነገሮች ከስራዋ እያረፈደች መምጣት ጀምራለች። ይህ ምክንያቷ ደግሞ የአባቷ ጉዳይ ነው። ስለዚህ አባቷ ጋር ቆይታ ነው የምትመጣው። በዚህ የተነሳ ደግሞ ወይዘሮ ሚላት በጣም ብዙ ነገር እየተናገሯት ይገኛሉ። በጣም ጠግበሻል፣ ለምንድን ነው እንደዚህ የምታደርጊው እያሉ በጣም በተለየ ነገሮች ሲያናግሯት ነበረ ማለት ነውና። ይህ ነገር ለምንድን ነው እንደዚህ የምታናገራት? ብዬ አሰብኩኝና በኋላ ይቆጭሻል ወይዘሮ ሜላት፣ እውነት ይቆጭሻል። እኔ በኋላ እውነቱን አውቀሽ ብታለቃቅሽ፣ ያን ጊዜ እኛ ምንም አናዝንልሽም። ለምን አሁን ላይ በጣም ሀንችን እንትን እየተናገርሽ ያስላለ ስለዚህ በኋላ ምንም አናስብልሽም፣ አናዝንልሽም። ስለዚህ ወደ ራስሽ ተመለሽን ለማለት ወዳለው። ሌላው እንግዲህ ደስ የሚለው የሀንቹ አያት ተደርታታለች እንግዲህ በመጀመሪያ ያገኘቻት ያው ከእርግብ እና ከሀና ሀንቾን ነበር ያገኘቻት። የወይዘሮ ሜላት እናት ማለት ነው። ፍንዳታዋ ማለት ነው። እኔ ብያለሁ ገና ፎቶቸውን ሳይ በባለፈው ፍንዳታ ናቸው። እርግብ ራሱ ፍንዳታ ነች አለች። እና ሆኖም የወይዘሮ ሜላት እናት ሀናን ልጄ እርግብ እንኳን ደህና መጣሽ፣ እጅግ በጣም ናፍቀሽ ነበር። በቃ ሀና ልታወራ ስትል እንኳን ጊዜ አልሰጠቻትም፣ እና እስኪ ነይ ለሳምሽ በማለት እንግዲህ በመጀመሪያ ሀኒ በቃ በመጀመሪያ ጉልበት ተንበርካ ስማ ነበረ፣ ዝቅ ብላ ስማለች። እንግዲህ ያው ትትናዋን ስነ ምግባሯንም አይታለች። ይህ ሁሉ ስነ ምግባሯና ትትናዋ አልተቀየረም በማለት እንግዲህ ሀንቹን ስታሞጋግሳት ነበረ። እርግብ በዚህ ምክንያት እንግዲህ የወይዘሮ ሜላት እናት በመንጣቷ በጣም እየተበሳጨች ትገኛለች። አሁን ደግሞ ማነች? ለምንድን ነው የእነዚህ ቤት ጉድ ለምን አያልቅም? ምን አይነት ውስጥ ነው አከስቴ የከተተችኝ? እያለች እያማረረች ትገኛለች። እንግዲህ ያው ወይዘሮ ሜላት እናት ከሰላም ጋር እጅግ በጣም እንግዲህ እየግባባሉ እንደ ጓደኝነት ማለት ይቻላል፣ አብረው ሲያወሩ ማለት ነው። እንዲሁም እንግዲህ እርግብን ሰላም ለማለት ወይንም ደግሞ ወደ ክላስ ሲገቡ እንግዲህ እርግብ እናቴ ዘና ብላ አልጋ ላይ ቁጭ ብላለች ማለት ነው። እና ሰራተኛዋ ይችነች ብላ ነው እየገመተችው፣ ግን እንዴት እዚ አልጋ ላይ እንደፈለገች ፍርስስ ብላ ተቀምጣ ሰራተኛ ነው ብላ አሰበች። እንደው አላቅም ቢሉ ትንሽ ይሻል ነበር። ሆኖም ግን አሁን ላይ ልክ እንደሰማሁት ነው፣ ወሬውን እንደሰማሁት እሷ ነች ወይ ልጅ ነኝ ብላ እንደዚህ ልታጭበረብር ያለች በማለት እንግዲህ ስለ እርግብ ይናገራሉ። እንዲሁም ደግሞ ያው አክብራም አይደለም እንግዲህ እሳቸውንም ሲጠሩ ማለት ነው ስጠራ እርግብ። ስለዚህ አንቺና ሰላም እና አንቺ አንድ ናችሁ፣ ምንም አይነት ልዩነት የላችሁም በማለት እንግዲህ የተለየ ጸባይና ስርዓት እንደሌላት ነው እንግዲህ እርግብን እየተረዳቻት ማለት ነው። ስለዚህ እንግዲህ እንደ አቶ መስፍኔ አጭበርባሪዋና ወደዚህ ቤት ለብር ብላ የገባችው እርግብ ነች እንጂ ሃና አይደለችም። በማለት እንግዲህ ያው የወይዘሮ ሚላት እናት ውስጣቸው ነግሯቸዋል ማለት ነው። ስለዚህ ነት ጋጦጥ ናችሁ በማለት እንግዲህ ሰላምንና እርግብን አንዲህ በመናገር ወይዘሮ ሚላት እናት ከክላስ ወጥተዋል። ከክላስ ወጥታ ግን አያቴ እጅሽን ላስጣጥብሽ እያለች እንግዲህ ሃኒ እህቷ እዛ ስትመጣ የድሮ ነገር የልጅነቷ የምታደርገው ነገር ትዝ ብሏታል ማለት ነው። ስለዚህ ትክክለኛዋ ልጅ ማነች የሚለው ግራ አጋባችሁኝ እኮ ነው። እሷም ልጅ ነኝ ትላለች፣ እኔም ልጅ ነኝ ትላለች። ስለዚህ ወይዘሮ ሜላት በእርግጥ እውነት አላት። ከዚህ በፊት እዚህ ቤት ስቀመጥ እኔ ስለ ቤተሰቦቼና ስለ አስተዳደጌ እንዲሁም ደግሞ ቤተሰቦቼን እንደምፈልግም ለወይዘሮ ሜላት አልነገርኳትም። ከዚያን አንጻር መሰለኝ በማለት እንግዲህ እንደዚያ እየጮህችባት ና ስንት ነገር እያደረገቻት ራሱ ወይዘሮ ሜላትን ሀና ተረድታታለች ማለት ነው። ስለዚህ የወይዘሮ ሜላት እናት እንግዲህ የሀናን ትህትናና ስነ ምግባር እጅግ በጣም ደስ ብሏቸዋል። እንዲሁም ደግሞ የድሮዋን ሀሴትን እያስታወሱ ሀናንም ሲያስታውሱ ነበረ። አንድ ነገር አለ ለሁለታቸውም ማለት ነው። ምንድን ነው የሀና አያት እንግዲህ የምትፈትንበት እርግብንና እንዲሁም ሀናን የምትፈትንበት አጋጣሚ መቶላታል። እሱም ምክንያቱም ምንድን ነው እንግዲህ አቮካዶ ሀና እንደማትወድ እንግዲህ አይተናል። እንዲሁም ደግሞ ጀሮ ዛሬ ገዝቶ ነበረ ለኖላዊ ሲሰጥ ሀና እንደማትወድ ተናግራለች ማለት ነው። ሀና አያትም እንግዲህ ከዚህ በፊት ለሰላምም አቮካዶ ገዝታ ስመጣ እንዲሁም ለሀሴት ሙዝ እየገዛች እንደምትመጣ ስታስታውስ ነበር። ስለዚህ እርግብንና ሀናን በዚህ መልኩ ትፈትናቸዋለች ብዬ አስባለሁ። ምክንያቱም እንግዲህ የማትወድ ከሆነና ከሆነ እና አቮካዶ የማትበላ ከሆነ እርግ በራሷ አልበላም ልትል ትችላለች። አሊያም ደግሞ ለሀና ስታት ልትበላም ላትበላም ትችላለች። ስለዚህ የወይዘሮ ሜላት እናት በዚህ መልኩ ሁለታቸውን የምትፈትናቸው ይሆናል ብዬ አስባለሁኝ። ውጤቱ እንግዲህ በቀጣይ ፓርት እንግዲህ በአርባ ስምንት ፓርት እንግዲህ ሁላችንም በጉጉት እንጠብቃለን። ሀንቺው እንግዲህ እጅግ በጣም ደስ ያላት ነገር አለ። እንዲሁም ደግሞ ለጀሮ ደውላ ደስ ያላትን ነገር እነግርሃለሁ ስመጣ በጣም ናፍቀኛል እያለች እንደሆነ ወለየው፣ ወለየው እንዳይሰማሽ ብቻ ማለት ነው። ሀንቺው እና እንትን ብሏታል። ምክንያቱም ደስ ያላት ነገር ምንድን ነው? ከእርግብ ጋርም የተነጋገሩት ነገር አለ። በዚያ ላይ ልጄ ብላ ጠርታታለሽ ማለት ነው አያቷ ስለዚህ አባቴም አያቴም ተናግረውኛል ብላለች ማለት ነው። እና ችግሩ እኮ የእናት ነው ዋናው መቀበል ያለበት እሱን። ደግሞ እናቴ አልተቀበለችሽም በማለት እንግዲህ ስትናገራት ነበር። ችግር የለውም እሱን በምርመራ ላይ እናያለን በማለት እንግዲህ ሁላቸውም እጅግ በጣም ነው። በዚያ ላይ ደግሞ እርግብ በጣም ክፉ ነገር እያሰበችላት ትገኛለች፣ ለሀና ማለት ነው። እና ውድ የቻናላችን ቤተሰቦች የዛሬው ቪዲዮ ይህንን ይመስላል መልክ